እንሂድ እንሂድ፣ በጫወታ ያቺ ቱቱን የቦሌ ጅብ ነው የበላት፣ የቦሌ ቱቱ እንዲቱ ላይ አልገባም፣ ማሪ አልተመቸኝም። ሰርጀሪ ምን ሆነች? ቲጂ አብ ብሎክ አድርጊያችሁ ተፈታችሁ እኮ ነው። ለዛ ነው እኮ ተሳዳቢ በዛችሁት። ወይ ሻለው ሰላም ነው ወይ? ቱቱ ባል የለም ወይ? ጉቺ እየረገጠችሽ ነው። እረ ሁሉ ነገር ሲያምርብሽ ከሳሽ ሰራተኛ መጣልሽ ወይ? አንቺ ሸይጣን አብሮብሻል። ቱይ አንቺ እኮ እንደ ምንድን ጠፋ? ረጅም ኮመንት ቢን እያደረጋችሁ ምግብ የለም ወይ? በላው ከሰው ጋጋይስ ፅዬን ፍቅር የኔ ማርትላት ሜርሲ ሳለ እንደዛ ነጥብ አሸንፊያት በሁለተኛው በሁለተኛ ሁለት ቀጣይ ፍጣይ መስዋዕት ሜርሲ ሜርሲ ዌር አር ዩ ሜርሲ ዌር አር ብታይ ገብርኤል እና ግን ደግነቱ ሳባ የምትባል ልጅ መጣ ቀጠቀጠችልኝ። እሷ እንዳሸንፍ አደረገችኝ። ልትቀጣይ እቺ ተመታች እ? ቤተሰብ የምትሳደቡ ሰዎች ይቅርታ ሀብታም ሴት አትሳደብም። ሀብታም ሴት የሀገሬ ልጆች ስራ ነበርኩኝ። አይኖ ገብቶኛል፣ ማሪ ገብቶኛል፣ ስራ ላይ እንዶሽ። የኔ ፍቅር አዎ፣ እመቤቴ ነ ጋይስ፣ ሲገርም ቲክቶክ እኮ በላይ መክፈል ከጀመራ፣ አዎ ሀብታም ጋይስ ሜርሲ ጌም ላይ ነው መስጠት ያለብሽ የእኔ ፍቅር፣ ተይ ተይ፣ ምንድን ፒን አድርጉላት ጋይስ። አንቺ እንደ ፈልጀሪ አይደለሽም፣ ቅቤ ተቀብተሽ ታዲያ ፍቅሬ፣ ንድድርር ስታደረጉኝ ቅቤ ሰሳ አድርጌ እገባላቸዋለሁ እና እናንተ እኮ ቀለልታ ትቃጥሉኛለ እንዴ? ፎሎ ለምን አነሳሽ? ንገሪም። በአላ ቪዥን፣ ኢትዮጵያ ቪዥን መቼ ፎሎ አድርጊያችሁ ነው ፎሎ ያለ ጌም ተጫዎች። እሺ ዩዬ ኪዱ አለች። ኪዱን ላኪ በሏት ጋ ሲዱና ኪዱን በጥበጧት። ቤተሰብ ሄዱ። ኪዱን ከኖኤል ጋር አስታርቃቸዋለሁ። ቤተሰብ ኖኤል ተናዳለች። ጌታን እናስታርቃቸዋለን። አንቺ ሌባ ሌባ የምትዩ ይህ ከተገኘ ካልተያዘን በፖሊስ ከሰረቅን ሰረቅን ነው። ምን አባሽ አፍሽን ትከፍቻለሽ እየመጣሽ። ወይኔ ሀብታም ሴት አትሳደብም ብለውኛል። ጋይስ ዛሬ

ተጨናንቀር ሄድኩ ስመለስ፣ መንገድ ላይ ጋይስ ትምህርት ቤት አጠገብ ሌላ ደግሞ የሀብታሞች ትምህርት ቤት አለ። እና ዝንጥ ያለች ሬንጅ ሮቨር ሀብታም አይሳደብም አልኳት።

ኦኬ ሂዲ አብር እያለች ነው ጋይስ እሺ እናንተ ደግሞ ለነገሩ እኔ ቤት ደግሞ የሚመጣ ሁሉ ጋይስ ምንም የሌለው ነው ከነ ሚርሲ ና ከልንትና በስተቀር በሉ ይዛችሁ ይዛችሁ ግቡ ዝም ብላችሁ እንዳትመጡ ላኪ በሏት ጋይስ ሊጸጉርሽን ማታ ነው የምታጠበው ማሪ አልታጠብኩትም ቅቤ ስለሆነ ይቆይ ሁለተኛ ትሳደብ አልሳደብ ምን እኮ አልሳደብም። ኮመንት ኩሩ እኔ ቤተሰብ የምሳደብ ነው የሚመስለው ግን አይደለም። ማርያምን ኮመንት ላይ የሚሳደቡትን ስድብ ስለማነብላቸው ስድብ ነው የሚመስላችሁ እናንተ። ሀይ ምን ሆንሽ ደግሞ ዛሬ? እበት በስነ ስርዓት እበት። እንዴት ነሽ ሊሊ? ሰላም ነኝ። ኪድዬ ስሚኝ፣ ባ ኪዲ ዲ ገብርኤል ከኖኤል ጋር የምታረቅ አለባችሁ። ገብርኤልና እኔ ምን አውቃለሁ ያላንቺ ብዬ እኮን እኮን ቦሌ እኮ ለእኔ ብለሽ እኔ እኔ ለእኔ ብላችሁ ነው አለ ብሎክ ያረጋችኋል። እኔ ደግሞ እየነገርኩሽ ነው ኖኤል በራሷ ፕሮፋይል በራሷ ስሚኝ። እኔ ለምን አሰሚኝም። ኪድዬ ከፍታው እግዚአብሔር ምስክሬ እኔ ራሱ ደንግጬ በስማ ቦ እኔ እኮ ልዬ እፈታታለሁ፣ ማኔም ብላ ነው የምታስበው። አሁን እኔ ፎቶ የለጥፋ ስለሰደበችኝ፣ ሁለት ሰው ሚያያት ሴትዮ እኮ ናት። እራሷን እንዴት ነው የምታየው? እኔ ለሊያ ነው የሊያን ልጅ የሚለጥፍ ሰው እኔ ይቦለካል። እኔ ቤት በቃ ይሄ እንትን ነው እሱ አይደለችም። ኪዲ አንቺ እኮ እኮ እሺ አልኩኝ እኮ ትናንትና ነግሬሻለሁ፣ እሺ ብዬ